በቤቶች ድራማ የምናውቃት ተዋናይት ገሊላ ርዕሶም ያገኘችውን ነገር አይደለም ለእሷና ለባለቤቷ ቀርቶ ለሁላችንም ትልቅ ደስታን የፈጠረም የፈጣሪ ስጦታ ሆኖ በታሪክ ውስጥ የተመዘገበ ነው። በዚህ በማህበራዊ ሚዲያ ላይ በርካቶች ደስታቸውን እየገለጹ ነው። ገሊላን እንኳን ደስ ያለሽ፣ እንኳን ለዚህ ነገር አበቃሽ እያሉ ምልክቶቻቸውን እያስቀምጡላት ነው ያለምንም እናወጥ በታላቅ ትዕግስት ፈጣሪን መጠበቅ እንዲህ ያለውን ታላቅ ደስታ እንደሚያጎናጽፍ የተማርንባት ድንቅ የሆነ የህይወት ታሪክ ያላት አርቲስት ናት፣ ከባለቤቷ ጋር ማለት ነው። ገሊላ ባለቤቷን ካገባች ከ11 ዓመታት በኋላ የልጅ እናት መሆን ችላለች። በዚህ ታሪኳ ላይ እጅግ የሚያስደንቀውን ትዕግስቷን የፈጣሪንም ቸርነት የምንመለከትበት ሆኗል። በትዳራቸው ልጅ ማግኘት ያልቻሉ ህይወት በቀላሉ ያልተሳካችላቸውና ብዙ እየሞከሩ ብዙ እየደከሙ ነገር ግን ወደ መልካምና ወደ ስኬት መንገድ መምጣት ያልቻሉ ሰዎች ከዚህ እንዴት ያለቁም ነገር ሊያገኙ ይችላሉ የሚለውን እናነሳለን። ተወዳጇ አርቲስት ከ11 ዓመት ጥበቃ በኋላ ልጇን ያገኘችበት መንገድ እንዴት ያለ ነው? አሁን ደግሞ ልጇን ክርስትና ስታስነሳ የሆነውና የተፈጠረውን ነገር እንዲሁም እሷን በመድረኩ ላይ እየተናገረቻቸውን አስገራሚ ነገሮች አንስተን እንነግራችኋለን። ከዚህ በተጨማሪ ከባለቤቷ ጋር የተገናኙበት የፍቅር ህይወታቸውን የጀመሩበትና ያለፉት 11 ዓመታት የትዳር ህይወታቸው ምን ይመስሉ እንደነበረ የምናነሳ ይሆናል ማለት ነው። እንደምናችሁ የምንወዳችሁ፣ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ከኛ ጋር ስለምትሆኑና ስለምትከታተሉ እናመሰግናለን። በዛሬው ዝግጅታችን የተወዳጇን ተዋናይት የገሊላ ርዕሶምን አስገራሚ ስጦታ በማንሳት ዝግጅቱን ወደ እናንተ እናደርሳለን። ጌታቸው በላይ ደግሞ ታሪኩን እንዲህ ወደ እናንተ አቀርበዋለሁ። እስከ መጨረሻው ከእኛ ጋር ቆዩ። ተወዳጇ ተዋናይት ገሊላ ርዕሶም የትወና ብቃቷ ድንቅ ነው። በርካታ የኪነጥበብ ስራዎችን መስራት ችላለች። የመድረክ ቲያትር እንዲሁም የፊልም እና ሌሎችም ኪነጥበባዊ ለዛ ያላቸው ስራዎችን እየሰራች ቆይታለች። አሁንም በመስራት ላይ ትገኛለች። በልዩ ልዩ ፊልሞች ላይ ተሳታፊ ብትሆንም ከሁሉ በላይ ግን ቤቶች በተሰኘው ድራማ ላይ ረጅም ዓመት ከእኛ ጋር በመቆየት ከተመልካቹ ጋር ቅርብ የሆነ ግንኙነት በመፍጠር እንደ ቤተሰብ ሆና ዛሬም እንደቀጠለች ትገኛለች ገሊላ ከስራዋ ባሻገር ግን የትዳር ህይወቷ እጅግ የሚያስደንቅ ነው። ባለቤቷ ጋር የተገናኙበት መንገድ ደግሞ ሌላ ታሪክ ነው። በትዳር እነዚህን ዓመታት አብሯት ያሳለፈው ባለቤቷ ዮናስ መኮንን ተብሎ ይጠራል። በርካቶች የሚያውቁት ዮናስ ሞባይል በሚለው መጠሪያው ነው። ዮናስ የሞባይል ሐኪም በሚልም ይታወቃል። ይህ የሆነበት ምክንያት ደግሞ በተለይ የአይፎን ስልኮችን በቀላሉ በመጠገንና ወደ ስራ እንዲመለሱ በማድረግ ትልቅ አሻራ ያለው ሰው በመሆኑ በኤሌክትሮኒክስ ጥገና ላይ እጅግ ስኬታማ ከሚባሉ ሰዎች መካከልም የሚመደብ ነው። ዮናስ መኮንን ቀደም ሲል ገሊላን በቤቶች ድራማ ላይ ይመለከታት ነበር። ብዙ ነገሯን እወደዋለሁ፣ ደስ ትለይ ነበር ሲል ያንን ጊዜ አስታውሰዋል። በታዲያ አሳዲስ ፕሮግራም ላይ ሲናገር ገሊላን ለማግኘትና ለመተዋወቅ የነበረው ፍላጎት ብዙ ከመሆኑ የተነሳ አንድ መላ መዘየድ ነበረበት። ከጓደኛው ከተዋናይ። ቴዎድሮስ ጋር አንድ መላ ይዘይዳሉ። በብሔራዊ ቲያትር ለምትሰራው ሥራ ስፖንሰር ለማድረግና አጋር ሆኖ ለመስራት ፍላጎት እንዳለው ገሊላን ለማናገር እቅድ ያቅዳል። ከዚያም ገሊላን በቴዲ በኩል አግኝቶ ይጠራታል ያገኛታል። ያን ጊዜ ጓደኝነታቸው ሀብሎ ጀመረ። እሷም እንዳየችኝ ደስ አልኳት መሰለኝ፣ ቲያትር ጋበዘችኝ ሲል ዮናስ በቀልድ መልክ በታዲያ አዲስ አክሎ ይናገራል። የገሊላና ዮናስ ግንኙነት ከስራ አለፊልና ወደ ጓደኝነት ከዚያም ወደ ፍቅር ግንኙነት ከፍ እያለ ይመጣል። ቀስ በቀስ ወደ ትዳር ዓለም ተቀላቀሉ። ገሊላ እጅግ ደስ የምታሰኝ ሴት ናት። የዋህነቷ፣ ገራገርነቷና ለትዳር ያላት ምልከታ እጅግ የተለየ በመሆኑ ደስ ትለኛለች፣ ይላል። ለእያንዳንዱ ስኬቴ እሷ ከጀርባ ስላለች ደስተኛ ስለምታደርገኝ እንዲህ ትልቅ ቦታ ላይ መድረስ ችያለሁ እያለም ይመሰክራል ዮናስ። የትዳር ሕይወታቸው እንደተጀመረ ታዲያ ልጅ መውለድ ፈለጉና ሙከራ ያደርጋሉ። አልሆነም፣ አልተሳካም። አሁንም ቀጠሉ። ነገር ግን ልጅ ሊመጣ አልቻለም። ከቀን ወደ ቀን ነገሩ ይረብሻቸዋል። ነገር ግን መታገስ፣ ፈጣሪን መጠበቅ ደግሞ አስፈላጊ እንደሆነ ያምኑ ስለነበረ ሁለቱም ፈጣሪን በትዕግስት መጠባበቅ ያዙ። እንዲህ እንዲህ እያለ 11 ዓመት ተቆጠረ። በዚህ መሃል ግን ገሊላ እጅግ የሚያሳዝን ታሪክ ገጥሟት ያውቃል። እጅግ የምትወዳት ልዩ የሆነ ተግባቦት የነበራቸው አብራት ያደገች ታናሸቷ ህይወቷ በማለፉ ምክንያት ከፍተኛ ሐዘን ውስጥ ነበረች። ታናሸቷ ቤተ ማርያም ተብላ ትጠራለች። ህይወቷ እስኪያልፍበት ጊዜ ድረስ እጅግ ደስ የሚያሰኝ ታሪክን አብረው አሳልፈዋል። በኋላ ድንገት አብረው ታመሙ። ቤተ ማርያም ሕይወቱ አለፈ፣ ገሊላ ደግሞ ተረፈች። ያኔ ታዲያ ቤተ ማርያም የገሊላን ስም በተደጋጋሚ በመጥራት ነበረ ከዚህ ዓለም በሞት የተለየችው። ያቺ ጊዜ ለገሊላ ቀላል አይደለችም። ሁልጊዜም በልቧ ላይ ሁሌም ሐዘን እየፈጠረ የኖረ ክስተት ሆነ ማለት ነው። በየትኛውም እንቅስቃሴ እሷን ማስታወስ ስለምፈልግ እጅ ላይ ሁሉ ቤተ ማርያም ብዬ ተነቀስኩ ስትል በሰይፉ ሾው ከጥቂት ዓመታት በፊት ተናግራ ነበር። ገሊላ ታዲያን ጊዜ አንድ ቁም ነገርም እንዲሁ ጨምራ ነበር እግዚአብሔር ፈቅዶ ወደፊት ልጅ በምወልድበት ጊዜ ልጄን ቤተ ማርያም ብዬ ጠራታለሁ የሚል ሐሳቧን አቅርባ ነበር፣ በታላቅ እምባት አጅባም። አሁን ታዲያ ከታላቅ ትዕግስት በኋላ ከ11 ዓመታት የትዳር ጊዜ በኋላ ማለት ነው ልጃቸውን ታቀፉ። የ2018 አዲሱ ዓመት ለነሱ ልዩ ሆኖ በአዲስ ምዕራፍ ሕይወቱን ጀምረዋል ዮናስና ገሊላ። በእርግጥ የተወለደው ልጅ ወንድ ነው። ቀጣይ ደግሞ በሴት ልጅ ስትባረክ የእህቷን ስም ድጋሜ በልጇ እንደምትጠራ ይጠበቃል። ፈጣሪ ደግሞ ሁለተኛውንም ያደለሽ ምኞታችን ነው። የገሊላ እና የዮናስ ነገር በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆኗል በተለይ አሁን እየተከበረ የሚገኘውን የህፃኑን ክርስትና በሚመለከት በተዘጋጀው ፕሮግራም ላይ የተናገረችው ንግግር የበርካቶችን ቀልብ የሳበ ሆኗል አድመጧት የምትለውን እኔ ለጉድ ሁሉ መልስ እንደሚገኝ አልዘገየም አልተሳሳተም። እኔ ነበር የቸኩር ኩበ እዚህ ላይ ያቆመኝ እኔ እናት ያደረገ እኔ ማርያም ትማርሽ ለመባል ያበቃል እግዚአብሔር የድንግል ማርያም ልጅ መድሃኒዓለም ሁሉም ይውሰድ። በመጀመሪያ ባለቤቴ አመሰግናለሁ። እንደ ሴት ስላረስከኝ፣ ደሜ ስለጠረግ፣ ቆሻሻይ ስላነሳ፣ ስለሁሉም ነገር አመሰ ድምጽ የተባለች አስተያየት ሰጭ ስትናገር እንደ ሀገር ነው በሷ ደስ የተሰኘ ነው ትላለች። ስታወራ እንዴትም ባይ እንደመጣ በጣም ወጣት እኮ ናት። ግን 11 ዓመት ልጅን መናፈቅ ለአንድ እናት ስሜቱን እንረዳታለን እናውቀዋለን። ትንሽ ሲዘገይ እንኳን እንጨነቃለን። ውስጧ እጅግ በጣም ብዙ ቁስል እንዳለ ያስታውቃል። ውስጧ እጅግ በጣም ብዙ ቁስል እንዳለ ያስታውቃል። ወለዳች ሆይ የሚለው ተደጋጋሚ ጥያቄ ደግሞ በሕይወቷ ላይ ሲመጣ አስቡት። መውለድ ስለማትችል ነው እንጂ ልጅ አልሰጣት እንዲህ ሆና ነው እንጂ እንዲህ እየተባለ የሰው አፍ ውስጥ የገባች እንደኖረች ግልጽ ነው። ብቻ ግን የማያልቅበት የድንግል ማርያም ልጅ ክብሩን ይውሰድና አሁን ግን ልጅ ሰጣት እያለች ትቀጥላለች። አለምጺም ፈጣሪ የተወለደውን በሞገስ በጥበብ ያሳድግላችሁ ደግሞ ደጋግሞ የማያልቅበት የሰራዊት ጌታ መድኃኔ ዓለም ይባርካችሁ። ፈጣሪ በልባችሁ ያለውን መሻት ይሙላላችሁ። በስውር የለመናችሁትን በአደባባይ ደስታችሁ እምባችሁ ይታበስ በማለት አለምጺ መልካም ምኞቷንም ጨምራ ገልጻለች። ጉርሻ ገጽ ደግሞ በመልእክቱ ተስፋ አትቁረጥ፣ የትዕግስት ፍሬ ጣፋጭ ነው። ወንድሜ እህቴ በሕይወትህ በሕይወትሽ ፈጽሞ ተስፋ አትቁረጡ። ዋናው ነገር ግን ትዕግስት መሆኑ ነው። ነገሮች ሁሉም አልሳካልህ ሲሉ ተረጋጋ፣ አትረበሽ። ሁልጊዜም ለሚኖርህ ነገር ሁሉ አመስጋኝ ይሁን እያለ ሐሳቡን ያስቀምጣል። በገሊላ የልጇ ክርስትና የተነሳ ማለት ነው። የዛሬው ታሪካችን የትግስትና የእምነት ፍሬ አፈራ አስደናቂ ማሳያ ነው ሲልም ነው የሚጨምረው። ተወዳጇ አርቲስት ገሊላና ባለቤቷ ታዋቂው ዮናስ ሞባይል የ11 ዓመት ጸሎትና ትዕግስት ውጤት የሆነውን ደስታቸውን አሁን እያጣጣሙት ነው ሲል አስቀምጧል። ይህ ደስታ ቤታቸው የገባው በልጅ መውለድ ብቻ ሳይሆን አሁን ደግሞ የልጃቸውን ክርስትና የማስነሳት ታላቅ በረከት አከናውኖበታል። ከ11 ዓመት በኋላ የመጣው ይህ ታላቅ ብርሃን ለሁሉም ትዕግስት ላደረጉ ሰዎች ተስፋ ሊሆንም ችሏል ሲልም አክሎ ይጨምራል ጉርሻም። በእናንተ ቤት ውስጥም እንዲህ አይነቱ ታላቅ ደስታ የመልስ በረከት ይግባላችሁ። የዘሩት እምነትና ትዕግስት የሚያምር ፍሬ አፍርቶ እንድናይላችሁም እንመኛለን በማለት የጉርሻ መልእክት ተቀምጧል። ከተወዳጇ ተዋናይት ከገሊላ ረሶምና ከባለቤቷ ዮናስ ሞባይል የትዳር ህይወትና ከትዕግስታቸው ምን ትማራላችሁ? ኮሜንት ላይ አኖሩልን። ይህንን ድንቅ ታሪክ እንዲህ ወደ እናንተ ያደረስንበት ምክንያት መቼስ ግልጽ ነው። ከእንዲህ ያለው ህይወት መማርና ቁም ነገር መውሰድ ለሁላችንም አስፈላጊ ሆኖ በመገኘቱ ነው። እጅግ የምንወዳቸው የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን ከእኛም ጋር ስለምትሆኑ እጅግ አድርገን እናመሰግናችኋለን። ቻናላችን እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝ፣ አስተማሪና እንዲሁም ቁም ነገር አዘል ቪዲዮዎችን ወደ እናንተ በማድረስ የሚታወቅ ሚዲያችን ነው። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ አሊያም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። በዛሬው ዝግጅታችን የተወዳጇን ተዋናይት ገሊላ ረዕሶም የ11 ዓመት የትዕግስት ፍሬን በሚመለከት ይህንን መሰናዶ አዘጋጅተን ወደ እናንተ አቀርብን። ጌታቸው በላይ ደግሞ መሰናዶን ወደ እናንተ በማድረስ አብሬያችሁ ቆይታ አድርግ ያለው እጅግ አድርገን እናመሰግናችኋለን። እናንተንም ስለምትከታተሉን፣ በሚቀጥለው ደግሞ በሌሎች መሰናዶች እንደገና እስክንገናኝ መልካም ጊዜ ይሁንላችሁ።